ነው እየራየረ ግን አንዳንዴ ምን አድርጌ ነው ልና ምን ማለት ከሚዲያ ልጥፋ አላለሁ። ወላሂ ብዙ ጊዜ እዚህ እናንተ ጋር ስለወራው መጥቼ ሳይሆን በጣም ብዙ ጊዜ በቃ ልጥፋ አይፈልጉም። አንዳንድ ሰዎች ምን እንደሰዩት አላውቅም ማለት ነው። ደሞ እንደገና መልስልና አንቺ ያለ ለምን ልጥፋ በጣም ነው የማመሰግነው። ትለያላችሁ ወላሂ ዩቱብ ላይ ሰቅለሽ ነበር እኮ አንድ ጊዜ ልታክሚኝ ብለሽ እኔ ነኝ ምን እና። ኑሩልኝ ወደፊት እንግዲህ እውነተኛ ሰው ይመነምናል። አብርሃም ደግሞ ስንቱን የለወጠ ነው። ጀግና ነው። ምንም ማድረግ አይቻልም። እውነት ከፈጣሪ የተሰጠው ስጦታ ነው። ልጥላው ቢባል ማንም ሰው በቃ አይጠላ። ያጠፋል፣ እንናገረዋለን፣ ጥፋቱን ያርማል። ከዚህ በላይ ምንም ማድረግ አይቻልም። እውነት ይሄ ንፉግነታችን፣ ንፉግ ሆኜ ካልሆነ በስተቀር የአብርሃምን የማላመሰግነው ሌላ ምንም አይደለም። እንግዲህ ሚስን ወዶ ባልም መጥራት ማለት ለእኔ ትልቅ ሞት ደግሞ ሩታ ማለት ነው። አብርሃም ቦለከም ብዙ ጊዜ ሲባል ሰማለሁ። አብርሃም አይቦለክም። ስንት ስራ አለበት እሱ እሱ በዩቱብ ብቻ የሚተዳደር ይመስላችኋል? አንዳንድ ሰዎች ይቅርታ አድርጉልኝ እና እሱ በጣም ሰርቶ አደር፣ ሌሎቹን ብትሏቸው ማለት ነው ተቦሌ ከሰውማ ደንቆሮ እኔ ነኝ የቦሌ እኮ ከተቃወማችሁ እንትናን ሰድባችሁ ተሰድባችሁ ነው ተሳዳቢ ያረጋችኋል። በፊት ሩታን በጣም ተወዳለች ሉሉዊቱ ለአቅ እንመስክር ተተባለ እንደ አቃትና አንወድ ሩታ በጣም ነው የምትወደው አብርሃም ሩታ እንደመጠት እንዴት እንደምትወደው ፍቅርን በጣም ነበር መሰርበት ንግቷን ሰድባችሁ ቀቅጣችሁ እናቷን የሞተች እናቷን ሰድባችሁ የራቁ ፎቶ አለን ብላችሁ ንግ በኮፒተ አቅር አምጥታችሁ ንግቷ ምን ያረጋችኋል? የሩታ ጠላል አሁን ታይቱ ላይ እንደ ሉሉ ሉሉዊቱ ሩታ የሚጠላ ሰው የለም። እኔውድ እንደዚህ ያደረጓት ሰዎች እኮ ሻናላቸው ጠፋ። ከምድር ፈጣሪ ስሚ የተጎጂ እምባን አላህ ያብሳል። ይቅርታ አድርጊልኝ። የተጎጂን እንባ አላህ ያብሳል። አይቼዋለሁ እኔ ለአላህ ይብቃይ ብላ የአገሮቿ ልጆች ከደሴ ጀምሮ እያለቀሱ እየደወሉላት እነ ሰይድ ሰይድ ማን ነበረ እነ ሰይድ ኩርቻ ምናምን የሚባሉ አይዞች በቃ እና ስለሌሌ በጣም ስታልእስ ነበር። ለአንድ ሰሞን ጠፍታ ነበር ግን መልሷን ሰጥቷታል። ምንም አትጨነቂ፣ መልስ ነው ፈጣሪ የሰጠው ያልሆነችውን ሆናለች ተብሎ እኔ ስልሽ እኔ ሉ የፈለገችው ነገር ስትሳደብ እንጂ እንደዚህ ወንድ ጋር ክርስቲያን ጋር እሷ ሙስሊም ሆና ክርስቲያን ጋር የምተኛውን የተባለችው ግን፣ ወላሂ ሰውን ጠላሁ ብዬ እኔ በእንደዚህ አይነት ነገር አላወራበትም። ለምን እህቴ ናት፣ ለምን አሳልፌ እሰጣታለሁ? የፈለገችውን ነገር እሷ ክፉ እንድትሆን እሷም ደግሞ ያቸው ጎጃሜ ጎጃሜ አሁን እንደው ፊት አሁን ስሰማ እንደው እንዳትሳደቡ ስደብ ጥሩ አይደለም አላ የማይወደው ስትሰማ ነበር አሁን ተሳዳቢ ሆናለች አሉ ለምን ሆነች ነክተዋት ሰው ካልነኩት አንበሳ አይሆንም እኔ ትናንትና ማታ ምንም ሳላደርግ በጣም የምናቃት ልጅ እየመጣ ላይቭ ላይ ትጽፋለች ኮመንት ምንድነው የምትለው እኔ ጋር ተሰቅላ የምታወራ ልጅ ነበረች ሩቷን ስደቢያት የማይሆት የታወቃቸዋል ማለት ነው ሩቷን ስደቢያት ስደቢያት እያለ አንቺ ከኔ ጋር ምን አለሽ አያችሁ ሰውኮ እንዲህ ነው

የዚዱን አካውንት ለጥፈው በዚህ ነው ቱል ዘጊ ነው ቤቱን ኦ ላላ ሀጂ ሙይ ታርግ አውሪ ሳዲ፣ ያሁን እስካሁን ድረስ የደረሽው በእሷ በሩታቶች ነው። ይሄን አክል ዛሬ ተገልብጠሽ ወደ አብርሃም ወደዛ ስፈት ተገልብጠሻል ብለው ትናንትና ፖስት አድርገውታል። አይቼዋለሁ እኔ ማለት ነው። አንደኛ ነገር እናንተ ምንም ምንም አይደላችሁም፣ ሰው ናችሁ፣ እኛም ሰው ነን። ሲቀጥል ደግሞ ያደረሳት በሰበብ ምናልባት ሰበብ ሆናችሁ ሊሆን ይችላል እንጂ ያደረሳት ፈጣሪ ነው። ለማንም ማንም የመጀመሪያው ርስቁ የሚከፍተው የሚዘጋውም ፈጣሪና ፈጣሪ ብቻ ነው። ምናልባት ዩቱብ እሷ ስለከፈተች ሰብስክራይብ አይገኝም። በእኛ ነበር ያገኘ ነው አደለም? ነው አደለም? እሷ ሲፈጥራት የዩቱብ ስከፍትም እናንተ ወክል አደለ? ሳዲያ አልገባሽም። እንገርሽ በኢንቦክስ ራሱ እየመጡ ነው። እንደሱ አይደለም። እነሱ አቋ አብርሽን አሉ እንጂ ማለት ነው እንዳይነቃባቸው ቅናት እንዳይባል እንጂ እኔ እናንተን ስላመሰገንኳችሁ ያኔ ሁሉንም ያናደደው ሌላ ወላሂ እስኪ ቪዲዮ ቲክቶኬን የምፖስተውን ዩቱብ እየመጡ የሚጽፉትን ማታ ማታ ላይ ብለዩ፣ ለምን እነሱን አመሰግንሻቸው ለምን የሩታ አድናቂ ግሬስ ፋሚሊ ብለሽ አላመሰግንሽም? እኔ ደግሞ በሰዓቱ ወላሂ ለሊት ላይ ሩታ ምጥ ይዞኛል ብላ ተፖስቶ እናንተ ቲክቶክ ላይ ያንን አድርጋችኋል። ያንን ባደረጋችሁበት እኔ ላይ ገብቼ እኔ እንደነዚህ ልጆች ፊት ተሳዳቢዎች ናቸው ሲሉ ነው እኔ ቲክቶክ መጥቼ ሰድቢያችኋለሆኝ።

ከማመስገን ወደኋላ አልልም። ይሄ ቃሌ ነው፣ ዛሬም ነገም ማወራዋለሁ። እኔ እያወራው ያለሁት ፕራይቬት ሳይሆን ፓብሊክ ነው እያወራ ያለሁት። ማንንም አልፈራም፣ የምፈራው ፈጣሪና ፈጣሪ ብቻ ነው። እነሱ በዘረኝነት ዘረኝነት ሆነው ጠዋት ማታ ትዝታ ቲዩብ ጀግና እንትና ቲዩብ ጀግና ነው የሚሉት። አንድ ቀን እኔና ለይላን ማለት ነው በጣም ነው የሚመርጡ፣ ለምን እንደሆነ አይገባኝም። ፋፊ ወለየሁን ፋፊ ወደ እነሱ ተጠግታቸዋለች እኔ ደግሞ እንደዚህ በማስመሰል የፈለጉትን ሳይወዱኝ ውለው ይደሩ። የእነሱ ለማስመሰል ነው፣ አየኋቸው። በማስመሰል ሌላ ማነች? ሌላ ማነች? ሴራ አድርጊል ሆን አናውቀውም። እሷን የምናሽከረከራታለን። ዜዶን እኳ አልተቃወምናትም። ዜዶ ብንቃወም ብንቃወም ዜዶ ቤት አብርሃም ተነቅፈዋል። አብርሃም አስተያየት ተሰጥቶታል። በዛ ሰዓት ምንድን ነበር ጠይባ እና ሳዳ ሚሉት እኔ የምንለው ሰጡ ማለት ተው ስራ ነው። ዩቱበር ነች ዜዶ አለለችው። ትተከር ብትሆን እንቃወማለን። ዜዶ ዩቱበር ነች፣ እንደ ማንኛውም ዩቱበር ነች። ማንም ዩቱበር አብርሃም ላይ እየሰራ ነው። ማንም ዩቱበር አብርሃም እየሰደበ ነው። ብታ ግን እንደ ትዙ ዩቱብ ልቅ አለለች ልቅ ሆነ አልተሳደበች ዛሬም ነገር አብርሃም ብትወቅሰው

አሁን ያን ቀን ብለሻል። አንበሳውም ተብሏል። ቲክቶክም ላይ ሰምተናል። ለምንድ ነው ድምፁ በደንብ ተሰምቷል? የነሱ ብሏል፣ የነሱ አይሰማም ብላለች ብለው ተናግረዋል ማለት ነው። ያን ደግሞ ሲናገሩ እኛ ቀይባ ሰምተና ሪከርድ ደርሶናል ማለት ነው። ያንን ሲነጋገሩ ለምን የእነሱ ተሰማለች? ወደ እነሱ ዞራለች። እኛንን ያሳደግናት እዚህ ጋ የደረስናት እኛንን አሉ ማለት ነው። ኧረ፣ ስራዬን አራት ሰዓት እየሰራሁ ቪዲዮ ስራዬን ያሳደገኝ ማለት እነሱ ናችሁ። እንዲያሳደጉ ጭራሽ አይደል አገባኝ ማለት ነው። አብርሃምም ሩታ ናት ያሳደገችው ትላላችሁ፣ የመዳምን ቅመም ሩታ ነው ያሳደገው ትላላችሁ። እንደው እናንተ ለማን ደርሳችሁ ለማን ትቀራላችሁ? እንደው አሉ እኮ ያላደጉ ደረሱ ብዬ እኔ በውስጤ ስማልኩ ማ ንቄያቸው ማለት ነው። መልስ የማልሰጠዋቸው ምክንያቱም ከምንም ነገር አ እንደውም ይቺ ትራስ እኔ ልንገራችሁ፣ እኔ በጣም የተሰማኝ ማለት ነው። ትራስ የምትባለው እኔ ምን እንደሆነች አላውቅም ስትባል እሰማለሁ ትራስ ሲሏ ትሰማለሁ። አልፎ አልፎ ጣፋጯ ስትል ነው የሚ ሰማው ከዛ ላይቭ ላይ ገብተዋል። እኔ ለካ እኔ በይዋህነቴን ይሄንን ነገር አላወኩም። አንበሳውን አውርቻለሁ። ምንም አላወኩኝ። እነሱ ቢግ ብት ስል ሚውት አረገች ይከታች አንድ ጽሁፍ እንደጸፈች ማለት ነው እንደው ምንድን ነው በዘር ሊያባሉን ብለው ይጽፋሉ ሲጽፉ እኔ ደግሞ አይ በዘር ከመጣችሁ ጥጋችሁን ያዙ ሌላው ነገር ሁሉም ቀልድና ቀልድ ነው ብዬ ስጽፍ ኑታ አደረገችኝ ችትራስ የምትባለው ከዛ ከፍ አልኩኝና ሸሳበች ሸዊት ቤት ነበረ ሸዊት ስባኝ በኋላ ላይ ችትራስ ተብያ የታባቷ ምናምን ብላ ስሰርበኝ ማንን አንቺ ስላት እኔን አስወረደችኝና እኔ አሰደበችኝ ማለት ነው ሸዊት እንዴ ሂንድ ማለት ነው። ለካ እውነትም በዘረኝነት ነው ለካ የምትሄዱ እናንተ ናችሁን ዘረኝነት የምታውቁት እንጂ የአብርሽ አድናቂዎችም እንደዚህ አያውቁም ብየኔ ልጽፍል ሚው ተደርጋለሁ። ወጣሁኝ። አሁንም ወጥቼ ንምሃር ገባች። ንምሃር ቢት ደግሞ ስገባ ነዛህራ ወለየዋ ምናምን አሉ። በጣም ባለጌ ዛራ፣ እኔ በጣም ነበር የምወዳት። ከዛ እዛ ገብሽ ውይ ደግሞ እዚህ ይመጣቻሉ እና ሆነ ሚውት አደረጉ መጣችባት እኛ ጋር በተለይ ማምደጋፍ አንድ ቀን ስለ ዘር ምናምን ምናምን እውነት ተወርቶ አይታወቅም እንደዚ ነገር ይቅርታ ማለት ነው። ከዛ እኔን አስወጡኝ ማለት ነው። እኔን አስወጡኝ፣ እዛም ቤት የሚውት አረጉኝ። ከዛ እነ አንፖሎ አድርግ ይወጣህ ማለት ነው። ታያቸው ታያቸው።

ጓደኛ ብትሆኝም አ ስማንታ ነገር ሚዲያ ላይ ተጠቀጭሽኝ ተዘግዘቂ ብለሽ ትጽፋለሽ። እንደኛ እዚህ ተቀምጠን ጓደኛዋ ይባልማ ምን ማለት ነው? አፏን የያዘችበት ዝንባሌ ላይ ናት። ጨረቃ አፋሪ ሁለት ቀን በጠፋባቸው፣ ምን ሆነሽ ነው የጠፋሽ? ምን ከፍቶሽ ነው የሉኝ። ማንኛው እንት ልሰራ ብዬ አጣሁኝ። እናንተ ብፈልግ ብፈልግ እሩታ ዛሬ አትመጣም። ናፈቀችን ብላችሁ ምጮ ሰዎች አትመጣም፣ አትመጣም። እንተውን ይሆን አትመጣም ዛሬም በአብርሃም ቤት ነው ቢዶ የሚለቀቀው። ሊያብዱ ነው እኮ እነዚህ ሰዎች እናንተ፣ ሊያብዱ ነው። ሽናሽ ወርቅ ምን ሆና ነው?

አይ እኔ በጣም ተሰማኝና ኬ እንደዚህ ነው። ይህ ስዘዋወር ከዛ የእኔን ድምፅ ስለእናንተ ያወራሁትን የሩት አድናቂ በሚል ተፖስቷል ማለት ነው። ከዛ የሆነች የራያ ልጅ ነኝ የራያ የራያ ትግሬ ነኝ ምናምን ብላ ደግሞ በውስጥ መታ ጻፈችልኝ። ለምንድን ነው አንቺ እነሱን የምታደንቂው? እና ላይክሸር እናደረግሻለን ስለዚህ ምናምን ብላ ጻፈችልኝ። ስትለኝ እህቴ ቅርት አድርግልኝና የእነሱ ጥላቻ ካለብሽ እነሱን እንትን በይ። እኔ የእናቴ ልጅ ራሱ እናቴ ወለደቻት ብትሆን ራሱ በእንደዚህ አይነት ነገር እኔ ለሰው ልጅ አልተባበርም። እውነትን ዛሬም ነገም አወራለሁኝ። መርካቶም የምትባለውን ስትለ መርካቶንም እንዳትነኪያት እህቴና ምናምን ብዬ ከዛ ይቅርታ ማሬ ብላ ተለያየም ማለት ነው። ከጅቱ ጋር ኮሜንት መጠፋ በውስጥ እና ለምንድን ይህንን ያህል ጥላቻ ጥላቻ እንዳለባቸውማ ስላየውኝ እኮ ነው። መርካቶ የምትባለዋ ልጅ አላቃትን በነገራችን ላይ። እኔ ላውቃት በጣም እፈልጋለሁ። ስቶሪ ነ መርካቶ የምትባለው አሜሪካ ነው የምትኖረው፣ ግን በኮሜንት ነው የምትታወቀው። የአብረሻ አድናቂ ናት። አትገባ ማለች ይንፈጡም። ጭራሽ የትግራይ ባንዲራ አልበሳቸው አመጣችሁ። እግዚአብሔር ይስጥልሽ ሰዎቹ ጠላቶችን እያሉ፣ ይሄን ፎቶ ሱሱ እንደው ላኪልኝ፣ እንደው ይሄን ፎቶ ፖስታሉ ላኪልኝ ሱሱ፣ በውስጥ ላኪልኝ። እሺ፣ አመሰግናለሁ። እዲያስቴ ልጌ ዜዲ እንዳይሰማሽ እኛ እንመጣለን በኋላ ቤትሽ እናስተላልፍልሻለን መልዕክት። እሺ ከዛ ደግሞ የእኛ ልጆች እና አለም ይውላችሁ እንትን በሉላ አስራስሬ ኮፒሪንግ አድርጉላት። እሺ እነሱ የሚጠቅም ከሆነ ለእኛ ምንም አይደት። መ ሁለት ስልክ ሶስት ስልክ ደሞ ያላችሁ አድርጉላት፣ ልክ ለአብርሃም እንደምታረጉት እሺ። ለአብርሃም እንደምታረጉት በእንትርም አድርጉላት፣ ኮፒሪንግ አድርጉላት፣ ፎሮ ማስታደርጓት በመዳሞቻቸው ስልክ በማርያም በእናታችሁ አስቴሪያ መስና መሰግናል። ስለዚህ ይሄ ነው ማለት ችግር ይሁን ኦኬ። እውነት መነምናለች አትበጠስም። ሁላችሁንም በጣም ነው የማመሰግነው። ይኸውልሽ አሁን ማሲ የምትባረው ኦሮሞ ልጅ ተታታለች። በጣም ስድብ ስድብ አታውቅም። እኔ የሀገሬ ልጅ ነች። እዚህ ገ እኛ ሀገር እኔ አርሲቶ ላይ ለአማራ ልጅ ንበሆን ግን ስድብ ነውር ነው ተብለን ነው ያደግነው። ምዞንም እሷ የወጣችበት ብሔረሰብ የሚሳደብ አይደለም። በጣም ስርዓት ያለው ቤተሰብ ነው ያሳደ ልግቷን፣ ዜዶ ኮመንት ላይ ተሳዳቢ ያደረጓት። ገስት ገብታ አማርኛ እንኳ ማውራት የማትችለዋለች። ትጽፋለች በእንግሊዝኛ እንግሊዝኛ፣ ጣሉ የምትፋ ትጽፋለች፣ ተሳዳቢ ያደረጓት። መሲ ስድብ አቁማ ከሆነ እኔ እራሱ በጣም ነው የምወዳት። ለምን መሰለሽ? መሲ ሲ መሲ ሰቅለዋት ማለት ነው መሲ ተሰቅላ ገስጥ ላይ ለእሷ ነው ይሄን አስተያየት የጻፍኩት እኔ በዘረኝነት ሰው ከመጣ ምናምን ብዬ የጻፍኩት እኔ ነው እኔ አላቅም ጦይባን እነ ጦይባን ነበር ሲነኩ የነበሩም ማለት ነው በሰዓቱ ከዛ እኔ ይችን እንደውም መሲ በጣም ተሳዳቢ ናት መሲ በጣም ፊት ጨዋሊ ነበረች ብዬ እንትን ስል ለምን እሷን አልሽ ብላ ችትራስተ ብየዋ ሚውት አደረገችን መሲ ደግሞ እኔ ቤት መታ ወላይ ማለት ነው በጣም ጨዋሊ የምትጽፈው ኮመንት በጣም ነው የማደንቅሽ በጣም አሁን ላይ ቅይር ብላ የምትሳደበው ስድብ በፈጣሪ እኔ ወደ ራስሽ ተመለሽ መስዬ፣ ይህ አይጠቅምሽም፣ ገከጎንሽ አይሆንም ነው ያልኳትኝ። እነሱ አማርኛውን ግልብጥ አድርገው ለሱ አንብበውላት መሲ ሩታ ፋሚሊ መሲ ፋሚሊ ሩታ የምትለው ማለት ነው ማሚሽ አረ መሲ ግን አጻጻፍሽ ግን ተመቼኝ። እናትሽ ሆነች እንዲህ፣ ደግሞ ማናትሽ። ውይ ማሚ ማሚ፣ ለማንኛውም የሚመችሽ መሲዬ፣ ስድብ ጥሩ አይደለም። የትም ደጊ የትም ተውለጂ፣ ዋናው የሰው ልጅ ስነ ምግባር ነው። ስነምግባርን ከሰው እንልመድ። ከሰው የምንለምደው ስድብ ሳይሆን ደግሞ መልካምነትን ነው። በእኔ ቀብር ውስጥ አንቺ አትገቢም። በማንም ሁላችንም ራሳችን ተጠያቂ ነን በምንናገራት ነገር። አንቺ ደግሞ ራስሽ አዳምጠሽ ሰምተሽ ነው ገና ለገና ይሆን የሩታ ፎቶ ሲፖሰት ይህ ተፖስቷልና ጥላቻ ከሰው አይደርብሽ። ዛሬ የስደት እህቶችሽ ምንም ክፉ ምንም ነገር ቢናገሩሽ ነገ ሲከፋሽ አብረው ነው የሚሆኑት። እኔ አስረግጬ ነግርሻለሁ። ስለዚህ መልካምነትን ለራስሽ ይሁን። ማንም ማንም አይጠቅምሽ ማንም ራስሽ እና ራስሽ ብቻ ነሽ። ተሳዳቢ አትሁኝ። ስድብ ለማንም አይጠቅም። እኔን ነው የምንለው እና ዓለም እስኪ ዓለም እስኪ አውሪ ወይ አስቴር፣ የራስ ሰዋ አይምዬ አይምዬን ፎቶ ያደረግች እስኪ አውሪ። ድምጽ እየተጠቀ ኦኬ፣ አስቴር አውሪ

እሷ ማለት ለሆነ የሚፈልጓት ለሆነ የሚፈልጓት ግን ይቅርታ፣ ቅናት በሽታ ነው። አትቅኑ። እውነት ሰው ያደረገውን ነገር ቢወራለት ምንም አይደለም። እኔ የተደረገውን ነገር የምትደግፋለች ቅናት አታውቅም። ለሰዎች ነው የምትኖረው፣ ለሰዎች ነው ሟች። በጓደኞች እንኳን ተመስክረውላታል። እሷን አይገልጽም። እኛ አሁን ተዉ። ዩቱበሮች ቢስራቸው ነው ይስሩ የምንለው ለምን እሱ? ተዋቸው በእኔ ተደሰቱና በእኔ ተሰሩ፣ ችግር የለም። ተተቀየሩ ነው ያለው። እንደዛ ስላለ እኛ ደም እንደምንሰድባቸው ትንሽ ዩቱበሮችን እኛ ኮሉሉን ዩቱብ ስንት ቀልከናል። ተዋት ትስራ ነው የተባለው። ሌላ ቀን ትመለሳለች። አያችሁ